ሰዎች እናቴ የለመናኝ ደክሞ ትታኛለች። ገባሽ አንቺም ተስፋ ቁረጭ ካለው አለ ከሌለው ሞትኩኝ በቃ። ከዚህ ኑሮ መሞት ይሻላል ከዚህ ምቀኛ ምናምን ከማስተናገድ መሞት ይሻል። ድንገት ተነስቶ ይሄን ያህል ጊዜ ያስተናገደች ይሄን ያህል ጊዜ በጣም ብዙ ነገር ችላ የቆመች ልጅ በአንድ፣ እንዴት ነው ሰው ልጅ እንደዚህ የሚሰባበረው? ሰላም አሁን የምትፈልጊው እንሂድ፣ ከዚህ ሀገር የፈለግሽበት ነው ልሂድሽ አብሬሽ ምክንያቱም የሌላን ሰው ሆድሽ ውስጥ ልጅ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደና ናችሁ? እኔ በጣም ደና ነኝ አልሐምዱሊላ። ሰሞኑን ሳንገናኝ ሁለት ሶስት ቀን ሆነን አደለም? ትንሽ የቤተሰብ በሆነ ፕሮግራም ነበረ እና በዛ ሀጃው ነው የጠፋሁት። ሰሞኑን የተፈጠረ ያለውን ነገር እያያችሁ ነው እና እክሩ ማይሆንም ማይሆን ነገር ውስጥ ገብታለች ለምን እንደዚህ ነገር እንድታስብ ለምን ይሄን ነገር እንድታስብ እንደወሰነች አላቅ። ማለት ምንም ያህል እኔ ይክሩ እኔ አንቺንም ማውቅሽ ጠንካራ መሆንሽን የብዙ ሰዎች አርዓያ መሆንሽን በጣም ብዙ ሰው እንደውን ኮመንት እያየው ነበረ አንቺና የተንቢ ለእኔ አርዓያዎች የነበራችሁ ምናምን የሚሉ በጣም ብዙ ሰዎች ያለውኝ ና ለሰዎች አርዓያ የሆንሽ ልጅ እንደው ምንም በማይመስል ነገር እንደው ምንም ማለት ነው እንደዚህ በአንድ የተስፋ መቁረጥ ራስን እስከ ማጥፋት ደረጃ። እሺ ሌላ ህይወት ባይኖርሽ፣ እሺ ችግር የለውም። ግን እኔ አሁንም የጠየኩሽ አሁንም ትወጅዋለሽ ወይም ምክንያቱም አንድ ሰው ለማይወደው ሰው ለምን እኔን አሁን ለምሳሌ ስለዛ ሰው ግድ ካሌለኝ፣ ለራሴን ህይወት ከጀመርኩኝ ሀያ አራት ሰዓት ሙሉ ሰቶኝ ስለ እኔ ሊያወራ ይችላል። ያንን ሰው እስካልደከመው ድረስ ትርፍኮ ትዝብት ነው የሚሰማው። ሰው ራሱ ይታዘበዋል ያንን አካል ማለት ነው። እና ለምን ሀያ አራት ሰዓት ቁጭ ብሎ አያወራም? ምን አይገባኝ። እኔ ወንድ ልጅ ሴት እስከሆነ ድረስ እኔ ጉዳይም አይደለም እና የሆን ሽውን ያልሆን ሽውን አላቅም። እና ኢኩሩ ለኔ ምንም አይነት ነገር ቢደርስብሽ ምንም ነገር ብትባይ፣ ወላ ለኔ ነው ምልሽ፣ ይሄ ለአንቺ ነው፣ እኔም የምነግርሽ ታዩዋለሽ። ኢንሻአላህ ሁሉ ነገር ይቀየራል፣ ሁሉ ነገር ሰላም ይሆናል ብዬ አስባለሁኝ እና ሁሉ ነገር አሁን ባለበት አይቀየርም። እኔ ማድረግ ያለብኝን ነገር እስከ ጥግ አደርጋለሁ። እኔ ራሴን አሳልፌ ነው በነገራችሁ ለቤተሰብ ቤተሰብ አብረት የሆንኩት ሁሉ ነገር የመጣብሽን ነገር ሁሉ አብሬ ሽጋ ፈጣለሁ ምናምን ብዬ ነው እና ታቃላችሁ፣ እናንተ እኔ በሷ ያልተባልኩት በቃ ያልወረደብኝ ነገር የለም። ወላሂ አቂቃ ሁላችሁም ታቃላችሁ፣ እኔ እኔን የምትከተሉኝ እኔን የምታውቁኝ ሰዎች እና ግን ያንን ሁሉ ከዛ ሁሉ እኔ ጋር የእሷ ሰላም መሆን የእሷ ደስተኛ መሆን ነው ለእኔ የሚበልጥብኝ እና እኔ ከሷ ርቄ መኖር ይችላለሁ። ሌላ ጓደኛ ፍርቼ ምናምን መኖር ይችላለሁ። አሉኝም በጣም ደስ የሚል ርቄ መኖር ይችላለሁ። ግን ደግሞ ይክሩ ለምተዋሰው ሰው የለኝ ከእናቷ በታች ማለት ነውና ማንንም እንደዚያ እንደዚህ ያምኘበት መሄድ በጣም የዋናት በጣም ብዙ ሰዎች ይጎዳታል። በጣም ብዙ ሰዎች ይረማመዱባታል ምናምን እና ግን አሁን እኔ የጨነቀኝ አሁን ህይወት እንዳላ ታውቃላችሁ አብዛኞቻችሁ። ወላሂ ለአዜ ሞረበል ከአባ ነው እምላችሁ። ነብሰ ጡር ናት። ወላሂ እርጉዝ ናት ይክራ ግን እርጉዝናዋ እንዳለ ሆኖ ነው ምላችሁ። የእሷ ትዳሯ አሁን ያለችበት ነው ምላችሁ። እና አሁን ጥሩ ህይወት ጥሩ ላይክ ደስተኛ ስላልሆነች ራሷ እንደዚህ አይነት ነገር ውስጥ የከተተች ስላለ እናቷ ጋ ነበረች። እና ትላንት ከትላንት ወዲያ አልነበረችም በቤት እኔ እንደሰማሁት ከሆነ እና እኔም ደግሞ አልነበርኩም እዚህ እና በስልክ ምናምን አታወራ ምክራም፣ አሁን በስልክም ደውይላ ልታወራኝ አልቻለ። አሁን ያለችው ህይወት በጣም እየተሰማቸው በጣም እየተናደዱ ምናምን በጣም ብዙ ነገር ነው እያለፈ ያለው። በነገራችን ለምክንያቱም ማንም ሰው ደስ አይለውም አይደለም። አዲስ ህይወት ጀምራለች አዲስ የጀመረችው ህይወት ስለአለፈው ታሪኳ ስታወራ ማንም ሰው ደስ አይለውም። እና እኔ ሁሌም ታያልኩሽ ለዚህ ነው እንዴት ነው ውድቃ ያለ ቦታው ርካሽ ነው። በቃ ችግር የለም። ተባይ የፍለግሹን ነገር ተባይ፣ ከአንቺ ቅንጣት ነገር አይቀንስም። አንቺ ሁሌም ወደፊት ነሽ። ሁሌም ስለሰው የሚያወራ ሰው ወላሂ አዚም ወደታችን ነው ስለ ሰው ውድቀት የሚመኝ ሰው ወላሂ ወደታች ነው። ምንም ጥያቄ ምንም ጥርጥር የለውም። ስለ ኤክራም ውድቀት የሚያሳስበው ጠዋት ማታ ቁጭ ብሎ አስቦ ሰው ተጠቦ፣ ሊያውም የራሳችሁ ሰው፣ ሊያውም የራሳችሁ ላይክ የተዋለዳችሁ የራሳችሁ ሰው እና እንደዛ ያን ያህል ከሷም አልፎ ሌላም ሰው ምናም ምናም ምናምን አላሁ አለም። እያየንም ነው እናያለንም። እና ምንም ያን ያህል የሚያስኬድም ነገር አይደለም። ያን ያህል ደግሞ ሩቅ የሚኬድለት አይነት ሰው አይደለም። በነገራችን ላይ ምክንያቱም አንዳንዴ አላህ ዝቅ ያደረገውን ሰው ድጋሚ ሰው ልጅ ዝቅ ማድረግ አለበት ብዬ አላስብ። ምክንያቱም ከበቂ በላይ ነው። እኔ ሰው ልጅ በዚህ ልክ ሲቀጣ እያየውኝ ያለሁትኝ እና ኢክራም፣ ለምን ይህንን እንደመረጥሽ ለምን እንደዚህ እዚህ ነገር ውስጥ መግባት እንደፈለግሽ አላውቅም። አሁንም እሱን ሌላም ህይወት ጀምረሽ እሱን እያሰብሽው ከሆነ ወይል አላውቅም ደግሞም አትችይም ምክንያቱም የሌላ ሰው ሆድሽ ውስጥ ልጅ ይዘሻል የሆድሽ ውስጥ ደግሞ ልጅ ይዘሽ ሌላ ነገር ማሰብ አትችም አበደን ማይቻል ነገር ነው ይሄ አላቅም ግን አሁን ምን ሁኔታ ላይ እንዳለች አላቅምና አብረን እንሄድና ምን ላይ ሰላም ምን ሆነች ነው ምን ማለት ነው ምን ልክ የሆነ እንደተደበደበ ሰው ትልቅ ጉዳት እንደደረሰበት ሰው፣ ራስሽ እንደዚህ እንደታመመ ሰው አድርገሽ የምታይው ምን ሆነሻል? ምንድነው ራስሽ የምታዳምጪው ምንድነው? እሺ፣ እኔ አይደለም አውሪ እሺ፣ ችግር የለም ተዛጊ፣ ምናምን ምንድነው፣ ልብስሽ ውስጥ የተገኘው ምንድነው? ልብስሽ ውስጥ ያደረግሽ ታይ፣ ክራም ታይቀልሽ ምን እንዳደረግሽ እኮ ህፃነሽ፣ አንቺ እኮ ህፃነሽ። ስለአንቺ የሚጨነቅ ስለአንቺ የሚያስብ ቤተሰብ የለሽም ምትኖርለት አላማ የለሽም፣ የለሽም። ይክራም አው የለኝም። በእኮ ያስጠኒ ያስጨነኩሽ አይደለም እሺ። አላማ የለሽም ምትኖርለት የለሽም። ለምን እዛ ነገር ውስጥ ገባሽ? ሴጣን ነገር ውስጥ ለምን ገባሽ? መርዝ ምን ያደርጋል? ልብስሽ ውስጥ ተይ፣ ይክራም እንደ ካበድሽ አበድኩ በይኝና፣ እኔ ልውሰድሽ ወደ ሚመለከትሽ ቦታ እ ምንድን ነው? ምን ያደርጋል መርዝ ነው? ምን ያደርጋል? እሺ፣ ምንድን ነው መርዝ ካልሆነ ምንድን ነው? እሺ ምንድነውን? እሺ ምን እየሆንሽ ነው እኮ። እሺ ሰላም መሆኑ ነው የምትፈልጊው? እንሂድ ከዚህ ሀገር፣ የፈለግሽበት እኔ ልሂድ። እሺ አብሬሽ እኮ እሺ። ሰላም መሆኑ ነው የምትፈልጊው? አረፋ እየመጣ ነው ይክሩ። እናትሽ ትጨነቃለች። ማማ አለች እኮ እሺ። ሰላም እስክትሆኚ ለትንሽ ጊዜ ከሀገር እንውጣሽ፣ የፈለግሽበት እንሂድ። እኔ አብሬሽ እስከ ምንም ደረጃ ለመሆን አብሬሽ ይቋቋማል። አብሬሽ ሊሄድ ማሚን እና አስፈቅዳትና እንሂድ የፈለግሽበት። እሺ የማትሄጂ ከሆነ ኮነ ምንድን ነው እንደዚህ ተኮራምተሽ ቁጭ ብለሽ እስከ መቼ ነው? እሺ ሰው የፈለገ ነገር ይበለ እንዴ። አንቺ አንቺ ስለ አንቺ ደግሞ የሚጨነቅ ስለ አንቺ ከፍታ እኮ የሚፈልግ ሰው በጣም ብዙ ሰው አለ። ለእንደዚህ አይነት ሰው እኮ አንቺ ማሳየት ያለብሽ ትልቅ ሆነሽ ትልቅ ደረጃ ደርሰሽ ጠንካራ ሆነሽ ነው። ስለ አንቺ ውድቀት ሁሌ ለሚያወራ ሰው ወድቀሽ ያ ሰው ደስ ይበለው እኮ ደስ ይበለው ያ ሰው። ኧረ በእናትሽ ይክሩ ተይ፣ ይበላል ከዚህ ነገር ውስጥ ውጪ። ረፊ ይክሩ በእናትሽ። እንደዚህ አይባልም። ሙስሊም ተስፋ አይቆርጥም። እሺ፣ አንቺ ደግሞ በጣም ብዙ የሚያጓጓ የሚያሳሳ ከኔ በላይ ብዙ የምትጓጊለት ህይወት ያለሽ ልጅ ነሽ። ማማን እንኳን ያት እስኪ ማማን አንድ ቀን አንድ ቀን ሳታያት መዋል ትችያለሽ። ታዩ ሌላውን። እሺ፣ አንቺ እኮ ዛሬ ብትሞች እኮ ታዩሽ የማማም ህይወቷን ትቀጥላለች። እናቴም እንደዛ ሁሉም የራሱን ህይወት ይኖራል። እሺ፣ ከዛስ ማን ደስ ይበለው? ከዛስ እስቲ ንገሪኝ። እሺ፣ ከሀገር እንውጣ እንሂድ። እሺ፣ የፈለግሽበት ተነሽ እኮ ተነሽ እንሂድ። እክሩ እኔ ስላንቺ ፋሚሊ በጣም ሰው ተጨንቋል። እኔን ደውሎ በጣም ብዙ የሚያወራኝ ሰው አለ ስላንቺ። ወላሂ ላዝም እኔጋ ሰው እየደወለ ነው። ወላሂ ላዝም ሀቂቃ ነው የሚልሽ ስላንቺ እንደዚህ መሆን በጣም ብዙ ሰው እያሳሰበው ነው። እኔ ይሄ ሰይጣን ነው ሌላ። ኢክራም አንቺ ውስጥ አለች ሌላ ነገር ከሆነ እኔ ቁርአን ላስቀራብሽ እንሂድ፣ ወይ እዚህ ልጥራቸው። ይሄ ወይ ሲህር ነው ወይ የሆነ ነገር ነው። ቤተሰብ ሰው ልጅ እንዴት ነው ድንገት ተነስቶ ይሄን ያህል ጊዜ ያስተናግደች ይሄን ያህል ጊዜ በጣም ብዙ ነገር ችላ የቆመች ልጅ በአንድ እንዴት ነው ሰው ልጅ እንደዚህ የሚሰባበረው እንዴ ሊያውም ደንታ ማሰጭው እንዴ ያለፈ ነገር ለምን እንደዚህ የምትሆኙ? እሺ ስለአንቺ የሚጨነቅሽ ሰው ይክሩ እኮ እሺ፣ አውቃለሁ እኮ ላስቀራብሽ። እሺ እኮ ቁራን ይቀረብሽ አባት ሽልትሉን እንደ ከዚህ በፊቱ ቀወ ሽልትሉኝ፣ ነው እሺ፣ በጤናሽ ነው። ራስን እስከ ማጥፋት ደረጃ መታሰብ ጤነኛ አይደለሽም፣ አይደለሽም። መሞት ይሻላል ምቀኛ ምናምን ከማስተናገድ መሞት ይሻላል። ከዛስ ሞተሽ እዛ ምትርፊ መስልሽ? ታይክሩ፣ በእናትሽ በቃ፣ በእናትሽ፣ በእናትሽ በጣም ብዙ የሚጨነቅ ሰው አለ። እኮ እረፊ። እንደው ለቀድ ራሱ ቃሉን አትጠቀሚው። ምንም ነገር ምን እራስን ማጥፋት እራስን ማጥፋት ነው። አረ እኮ ተነሽሽ፣ በእናትሽ ታጠቢ ታጠቢና ተነሽ ነይ ገላሽን ታጠቢ ምናምን እንወጣ፣ ተነሽ እኔ በየ በእናትሽ ሽክሩ ሽ ባየ በእናትሽ ሽሽ ድርቀት ባየ እንዴ አንቺ ስለ ሌላ ሰው አትጥ እኮ ተነሽሽ እኔ ክሩሽ እኮ አይደለም፣ እኔ እኮ ግራ እያጋባሽኝ ነው። ክሩ ጤነኛ ነሽ? አዎ ጤነኛ ነኝ። ጤነኛ ነሽ? እሺ፣ ስላንቺ ስላለፈው ላይፍ ሀያ አራት ሰዓት ቢያወራ አንድ አንዴ፣ እንዴት ነው ሰው እናንተ የማይወዳችሁ ሰው ከናንተ የተጣላ ሰው ስለኔ ጥሩ ጥሩ ነገር ያወራል ተብሎ ይጠበቃል? እንደ እኔ አላስብም፣ ወላ ላዚም አልጠብቅም። እኔ አላህ የሚወደው አላህ የባረከው ሰው ካልሆነ በስተቀር ከሰው ተጣልቼ ያ ሰው ስለ እኔ ጥሩ ያወራል አበደን፣ አበደን፣ አልጠብቅም። በታሪክ እኔ ማንነቴ እና የዛ ሰው ማንነት ይለያያል። ይለያያል አይደለም? እኔ መወዶ ሰው ከማልወደውም ሰው ጋር ከዛ ሰው ጋር ከተጣላው ስለዛ ሰው ማንሳትም አይደለም፣ ትዝም አይለኝ ያ ሰው አለ። አንቺ ግን አሁን ቁጭ ብለሽ ትከታታያለሽ፣ ትሰሚያለሽ፣ ታዳምጫለሽ፣ ምናምን፣ ከዛ ትናደጃለሽ፣ ሌላ ነገር ውስጥ ትገደ እኮ ጤነኛ አደለሽ። በቃ ጤነኛ አደለሽ። ለዛ ይቀራብሽ እኮ ይቀራብሽ፣ ተነሽ፣ ይቀራብሽ። እክሩ አንድ ቀን ያለ ስራ አንቺ ማሳለፍ ቀይሪና እንውጣ ተነሽ የጨነቀኝ አንድ ቀንም ለቀረሁት በጣም ይቅርታ፣ ደግሞ በጣም ግዴታ ስለሆነብኝ ነው። ይሄ ነገሮች ትገቢያለሽ፣ ገበያልሽ፣ እንደምትገቢ ደግሞ እኔ ማለት እኮ ምንድን ነው እሺ እናትሽ ለምናሽ አቅቷታል እሺ ምንድን ነው የምታደርጊው እኔ አልሄድም የትም እ ካሜራውን አጥፍቼ ይኸውልሽ ቤተሰብ እንዳለ እያየሽ ነው እኔ ካሜራውን እ ነው እኮ እንጂ አንቺም ትኖራለሽ፣ ገና ብዙ ትኖራለሽ፣ ገና ብዙ ብዙ ብዙ ያቀድናትን ዕቅድ ከአላህ ጋር እያንዳንዷ ነገር እንኖራለን። ይክራም እንደዚህ አይነት የህፃን ጨዋታ አቁሚ እ የህፃን ጨዋታ አቁሚ። ማን ተጎዳ፣ ማን ተጎዳ? ማማ ግን ያለ እናት ያለ አባት ይህንን ወቂ፣ ይህንን ወቂ እኮ ወቂ፣ ይህንን ወቂ፣ ይህንን ለራስሽ ነገር አንቺ አድርገሻል አይደል? አንቺ አድርገሻል ያለና ታድርገሻል አይተለይተሽ እኮ ጤነኛ አይደለችም። ቤተሰብ ምክንያቱም አላቅም እኔ አንድ በቃ ጤነኛ አይደለች። እኔ አሁን የተረዳው ነገር ጤነኛ አይደለች፣ ምክንያቱም ያለ ልጇ ወ ሰከንድ መቆየት አትችልም። ወላሂ ልጇ እዚህ ሆና እኛ ቤት አንድ ቀን እደሪ ብላት አታድርም። እኔ ማማን ትቼ አላድርም እምትለኝ ልጅ ናት። ምክንያቱም ጤነኛ በቃ ጤነኛ። ችግር የለም እኔ ካንቺ ጋር አላወራም። መቀራትም ካለባት ይቀራባታል። ምንም ነገር ማድረግ ያለብኝ ነገር አደርጋለሁ። ወደ ነበረችበት ትመለሳለች ኢንሻአላህ ችግር የለም። ሰው አንቺ ከአንቺ ስርቅ ነው አይደል እንደዚህ ነገር ውስጥ የምትገቢው? ችግር የለም በቃ አልቀርጽሽም። እኔ ይህንንም እንድቀርጽ ያደረግኩት ስለሷ የተጨነቃችሁ ስለሷ ብዙ ብዙ ደውላችሁ ስለእኔ ጋር ስታወሩኝ ስለነበረ ነው። እና በቃ ይኸው ቤት ነው ያለችው። ላይክ እንቅልፍም የለም ምግብም አትበላም። ማዘር ለእኔ ነግረውኛል። በቃ ምንም አይነት ንግግር ከማንም ጋር የለም። ይሄ ደግሞ ጤነኝነት አይደለም። አለቀ ሰው ተናገረኝ ተብሎ ቤተሰብ ሰላማችሁ ይብዛልኝ። ቻው። እሺ፣ በጣም ደህና ናት። እንግዲህ ው እንዳያችኋት ነው። አላውቅም እኔ ደህናትንም ምን መለየት አቅቶኛል። በቃ በቃ ቤተሰብ ሁላችሁም ባላችሁበት፣ በሁሉም በየእምነታችሁ፣ በድዋ በጸሎታችሁ አትርሷት። እሺ ላውራ። በቃ እሺ፣ በቃ ሁላችሁም በጸሎታ አግዟት ቤተሰብ እና በቃ